ጠጥ አቦ ይመታቱ ያለው ሰላም ሰላም ጤና ይስጥልኝ፣ ፍርድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁኝ አበረታቱኝ ለማለት ፈልጋለሁ የእኔ ውድ ቤተሰቦቼ ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋልና፣ በጣም ደስ ብሎኛ እውነት ለመናገር እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ በጣም ደስ ብሎኛል። እንግዲህ አንዳንድ ሰዎች ምንም ማድረግ አይቻሉም፣ ተቃጠሉ ነው የምላቸው። ሌላ ምንም የምላቸው ነገር የለኝ፣ እውነት ለመናገር በሰው ደስታ ማትደሰቱ ሰዎች ተቃጠሉ፣ ምንም ማድረግ አይቻሉም። አርብሽ መሆን አትችሉም። እሱ ሁሌ ወደፊት ነው ምላችሁ ሰምታችኋል። ስለዚህ በጣም ደስ ብሎኛል። በጣም እንግዲህ በዱባይ ቀወጡት። ቀወጡት ትላላችሁ ቤተሰብ። በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁ በዚህ አጋጣሚ ማለት ነው። በተለይ በተለይ የአብርሽና የሩታ አድናቂ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ይሄ ሁሉ የእናንተ ውጤት ነው ብዬ ነው ማምኖ። ምክንያቱ እነሱ ጋር እስከ ዛሬ ሳይሰለቻችሁ ከእነሱ ጎን የሆናችሁ እስከ ዛሬ፣ አንድ ቀን ሳትቀየሩ ከእነሱ ጎን የሆናችሁ እስከ ዛሬ ማለት ነው። የምር ለእናንተ እኔ ቃላት የለኝም። ሁሉ የእናንተ ውጤት ነው ብዬ ነው ማምኖ። በእነሱ በቀለበት ፕሮግራም ላይ ስለተገኛችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ ጀግኖች ናችሁ ብዬ ነው ማምኖ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ይህ ሁሉ የእናንተ ውጤት ነው ብዬ ነው ማምኖ። አብርሽም ደግሞ ሩታና አብርሽም ደግሞ እናንተ ስለምወዱ ለእናንተ ቦታ ስላላችሁ ነው እንግዲህ ከኢትዮጵያ ወደ ዱባይ የመጡልን እናንተ ብሎ ማለት ነው። ና ከዚህ በፊት ቃል ስለገባው ማለት ነው እና እነሱም በራሳቸው ፈታ ዘና ለማለት ነው የመጡ ማለት ነው። በጣም ነው የደስ ያለኝ ሆናል ለመናገር። እንኳን ደስ አላችሁ ለማለት እፈልጋለሁ። በዚህ አጋጣሚ በድጋሚ ሩታና አብርሽ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ትዳራችሁ የተባረክ የተቀደስ፣ የአብርሃምና የሳራ ትዳር ያድርግላችሁ። መልካም የትዳር ዘመን ይሁንላቸው ነው ምላችሁ። የእውነት ቃላት የለኝም፣ በጣም ደስ ብሎኛል አብርሽና ሩታ ማለት ነው። የዛሬ ዓመት ደግሞ ልጅ ወልዳችሁ ለማየት ሁላችሁንም ያበቃል። ዓመት ሰው ይበለን። የእውነት በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ሁላችሁ እንኳን ደስ አላችሁ። በተለይ በእነሱ ጎን የሆናችሁ እዛ ድረስ ሂዳችሁ ፕሮግራሙን አንድ ላይ ስላሳለፋችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁ። የእምር እናንተ ትላይ ያላችሁ ለማለት ፈልጋለሁ። በእውነት እንጃ ቃላት የለኝ ምን እንደምለው ማለት ነው። እና በጣም ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ አንዳንድ ሰዎች ደግሞ ሰሞኑን እንግዲህ መነጋገር ሆኖ አለ። ሩታና አብርሽ እንደምታውቁት እንግዲህ እነዚህ ልጆች ምንም አላጠፉ። በራሳቸውን እንግዲህ እስከ ዱባይ መጡ። ራሳቸውን ችሎኔ መጡ። የመጡ የመዳም ቅመሞች ገንዘብ ስጦኛ አላሉም። በዚህ ልክ ሰው እንዴት ይቀጠላል? እስኪ እስኪ ንገሩኝ፣ ቤተሰብ በሰው ህይወት ሰው ይናደዳል እንዴ? እንግዲህ የሰው መውደድ ከላይ ነው የሰጣቸው ለሩታና ለአብርሽ ማለት ነው። ከላይ ነው የመጣላቸው እነሱ ሳይሆን ማለት ነው፣ ከፈጣሪ ነው የመጣላቸው። ስለዚህ ምንም ማድረግ አይቻሉም። በሰው ደስታ የማትደሰቱ ሰዎች እንግዲህ የታቃጠሉ፣ ምንም ማድረግ አይቻሉ ምንም ማለት ነው። እና መልካም መቃጠል ዘመን ይሁንላቸው ነው የሚላችሁ። ሌላ ምን ይላለሁ የምር ሰው ከመሬት ተነስቶ ከትልቅ እስከ ትንሽ ሚዲያ ሰው እነዚህ ልጆች እኮ እንኳን እኮ ወልዳችሁ ታደርሳላችሁ። እውነት ለመናገር ሩተና አብርሽ ወልዳችሁ ታደርሳላችሁ። በዚህ ልክ ልጆቹን ከሚዲያ ለማጠፋት በዚህ ልክ ሚዲያ መነጋገር አደረጋችሁ እኮ ልጆቹ ማለት ነው እና እነዚህ ምስኪን ልጆች ገና ሀያ ምናምን አመት የሆኑ ልጆች ገና እናንተ ግን እስከ አርባ እስከ ስልሳ እስከ ስልሳ እስከ ሀምሳ ሆናችሁ እኮ ያላችሁ ሰዎች አላችሁ። በእነዚህ ሁለት ልጆች የምትቀኑ አላችሁ። ሁነን ለመናገር ፈጣሪ ቅሪ ይበላችሁ ይምር። እነሱ እኮ ወልዳችሁ ታደርሳላችሁናል። ለመናገር እስኪ እነዚህ ልጆች ምን አደረጉ? በሰሩ ባገኙ የሰውን ገንዘብ አልፈለጉም። ስጡኝ ስጡኝ አላሉ። ወጥቶ አላመኑ። ምን ቤት ናችሁ እንደ እናንተ ሀያ አራት ሰዓት ቁጭ ብሎ አንድ አበባ ሁለት አበባ ብሎ ወጥቶ አላመኑ። እናንተ ምን ቤት ናችሁ? በዚህ ልክ ክፋት ለምን አስፈለገ? አጀንዳን ያደረጋችሁ እኮ ወይስ ሌላ አጀንዳ ጠፋባቸው? ታቃጠላችሁ። ፈጣሪ ትግስቱን ስጠኝ። ለካ በዚህ ልክ ሰው የቅናት ችግር አለብን። እንዲህ አልኩ፣ የምሬ ነው ምላችሁ። እነዚህ ልጆች ምን አደረጉ? እስኪ ሲጡኝ አላሉ። ምን ችግር አለ? ታዳ ሲጦታ እኮ ማንኛውም ሰው እኮ አሁን ሰርግ ሲሆን ማንኛውም ሰው ስጦታ ይሰጣል። ይሄ እኛ በዓል ነው ሁነን ለመናገር የኢትዮጵያ በዓል ነው። እናንት በምሳሌ የሰው ሰርጌ ሲጣራችሁ ምንም ሳሰጡ አትሄዱ፣ ማቸም ማለት ነው። ስለዚህ ይሄ እኮ ያለ የኛ በዓል ነው። ስለዚህ በዚህ ልክ በመዳም ቅመም ነው የተደገሰ በነሱ ነው በነሱ ነው። ልጆቹ ስማቸውን አጠፉኮ እንዴ! እሺ ካላችሁ ቢሰጡ ምን እሺ? የመዳም በጎች የመዳም በጎች ቁጭ ብሎ የመዳን ቤት ቁጭ ብላችሁ የመዳን በጎች የምትሉ ሰዎች እናንተ ናችሁ። በግ የሰው ልጅ በግ አይባሉም። በግ በዚህ ሰዓት እኮ ዋጋ አላት። እውነት ለመናገር እንኳን በግ ለመግዛት አሁን ሰዓት ላይ አትገኙም። እውነት ለመናገር በግ እኮ በአሁኑ ሰዓት ላይ በጣም ተወዳለች። የምር ለመግዛት እንኳን ዋጋ ውዶ ተወድዳለች። እናንተ ግን በዚህ ልክ በጎች በጎች የመዳን ባጎች በቃ ፋሽን አደረጋችሁ እኮ ሚዲያው ጉድኮ ነው የሰው ቤት ቁጭ ብላችሁ። እናንተም እኮ ሌኛ እሺ የመዳን ባጎች ነው ትላላችሁ። እናንተስ የመዳን ባጎች አይደላችሁ? መኛ ባግከው እናንተ ምናችሁ ታዳ የራሳችሁ ስራ ባግላችሁ የግል ስራ አላችሁ? እናንተም እኮ ተቀጥራችሁ የመዳን ቤት ናችሁ መሰሩ የመዳን ባጎች ብሩኮ አውጥቶ ቢሰጡ ማረጃ ቢኖራችሁ ኦኬ፣ ካለማረጃ ሰው ከመሬት ተነስቶ ወንድ ሴቱ ወጥቶ ልጆቹ እንኳ ልትበሉ ምን ይቀራችሁ? እግዚአብሔር ከክፉ ነገር ይጠብቃችሁ። ሩታና አብርሽ ከሰው አይን ይጠብቃችሁ። የምር የሰው አፌ እንኳን ለእናንተ ጥሩ አይመጣም ብዬ አምናለሁ። ብቻ ፈጣሪ ይጠብቃችሁ። እኖ ምላችሁ እኔ እንጃ። ሰው በዚህ ልክ ይቀናል እንዴ ይቀናል እናንተም እኮ ሰርታችሁ መለወጥ ትችላላችሁ። አንድ አበባ ሁለት አበባ ብላችሁ ቲክቶክ ላይ አራት ሰዓት ቁጭ ብላችሁ ስትለፋልፉ ስትዋሉ እናንተም እኮ ልክ እንደ አብርሽ ሰርታችሁ መለወጥ ትችላላችሁ። እንግዲህ አብርሽ እና ሩታ አብርሽ ከዛ በፊት ነው ወደ ዱባይ። አብርሽ ከዚህ በፊት ነው ሚዲያ ላይ የመጣ ሩታ ግን ሁለት አመት አልሞላችም። በሁለት አመት ሳይሞሉ ሁለት ዓመት ሩታ አልሞላችሁ ወደ ሚዲያ ከመጣችሁ ማለት ነው። እንግዲህ በአንድ ዓመት ከምናምን ነው ይሄ ውጤት እያሳዩ ማለት ነው። እናንተ ግን እዛው ኝኝኝኝኝኝኝኝኝ እያላችሁ በቃ ሀያ አራት ሰዓት ማለት ነው ቲክቶክ ላይ። ስለዚህ እንደነሱ ሰርታችሁ እናንተ ማሳየት ትችላላችሁ። የሰው መውደድ ደግሞ ከላይ ነው የሰጣችሁ ለሩታና ለአብርሽ ማለት ነው። ምንም ማድረግ አይቻልም። ስለዚህ በሰው ህይወት ባትቀኑ ይህ የቅናት መስፈስ ነው ብዬ ነው ማስቦ ማለት ነው። እና በሰው ልጅ ላይ ክፋት አታስቡ። ይሄ ልጅ እኮ በቃ የአገሬ ልጅ ነን ብላችሁ አስቡ ማለት ነው። ሌላ ዜጋ አይደለም፣ ኢትዮጵያ እኮ ነው። ስለዚህ በዚህ ልክ ለካ ሰው ሰርቶ ሲያገኝ ውጤታማ ሲሆነ የራሱ ነገር ሲይዝ ለምን ይሄ የያዘ ብለን በሰው ልጅ ላይ እንቀናለን? እንደ አረ በስማም የማስፋስ ቅናት እንግዲህ ተውጋ ይሆን ነው የሚባለው፣ ምን ይባላል? አብርሽ እና ሩታ ፈጣሪ ይጠብቃችሁ ከክፉ ነገር ነው ምላችሁ። በሰው ደስታ ተደሰቱ እስኪ። ስለዚህ እኔ ስለ ሌላ ሌላ ነገር መውራት አልፈልግም። ደስ ስላለኝ መናገር ስላለብኝ ነው መናገር ያለብኝ። ስለ ሌላ ሌላ ነገር መናገር አልፈልግውነ ለመናገር። ስለዚህ ለሰው ልጅ መልካም አስቡ። ለሰው ደግሞ በግ አትበሉ፣ እናንተም በግ ናችሁ ማለት ነው። ለሰው በጋት አትበሉ፣ ማለት ነው። አብርሽና ሩታ እንግዲህ ወደፊት ወደፊት ተቃጠሉ እንግዲህ